ፍቶ ከመቅረት እና ከእንደዚህ ዓይነት ፈተና እና ከእንደዚህ ዓይነት አደጋ አላህ ይጠብቃቸው። እህቶቼ በተለይ አረብ ሀገራት ላይ ያላችሁ፣ የትኛውም አይነት አረብ ሀገራት ላይ ያላችሁ እህቶቼ፣ ባካችሁ ቪዲዮን እስከ መጨረሻው ማዳመጥ፣ እንደዚህ አይነት ነገር ከማድረግ ተቆጠቡ። ይህ ቪዲዮ ደግሞ ለብዙ እህቶቼ እንዲደርስ ላይክ፣ ሼር አድርጉልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ በረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው አዲስ ቪዲዮ መጥቻለሁ ማለት ነው። በዚህ ሰሞን ጠፍቼ ነበረ። ይቅርታ ትንሽ አመም ስላደረገኝ ነው ሀባይቢ፣ ዱዓ አደርጉልኝ፣ በዱዓችሁ አትርሱኝ። ከበፊትም ህመም የነገራችሁ ብዙዎቻችሁ እስካሁን ኮመንት ላይ እየገባችሁ የምትጠይቁኝ አላችሁ። አላህ ይጠብቃችሁ፣ ከህመም ከድንገተኛ አደጋም አላህ ይጠብቃችሁ። ያልኩኝ ወደ መጣውበት ቪዲዮ አልፋለሁ ማለት ነው። እንደነገርኳችሁ መግቢያ ላይ አረብ ሀገራት ላይ የተኛውም አይነት አረብ ሀገራት ላይ የምትሰሩ ጠለብን ቤት ሁኑ ውጭም ስሩ፣ እባካችሁ ከእንደዚህ አይነት ውሳኔዎች ተቆጠቡ ማለት ነው። ብዙዎቻ ሀገራችን ወላሂ ይህንን ነገር እናደርጋለን ብለን አስበን ሳይሆን በንዴትና በውስጣችሁ ከመቃጠሉ የተነሳ ምን ይመጣብኛል ብላችሁ ያልሆነ ውሳኔ አትወስኑ ማለት ነው። እህቶቼ እባካችሁ፣ እህቶቼ ምንም አይነት ውሳኔ ከመወሰን ተቆጠቡ ማለት ነው። አረቦች ሊፈታተኑን፣ ችግር ውስጥ ሊያስገቡን፣ ብዙ አይነት ችግር ሊያጋጥመን እና ብዙ አይነት ፈተና ሊያጋጥመን እንችላለን ግን ከእንደዚህ አይነት ውሳኔዎች እና ከእንደዚህ አይነት ነገሮች ተቆጠቦ ማን ነው ሰው ብር አድርጎ አውቃለሁ። በዛ በአረብ ሀገራት ላይ ብዙ ፈተናዎች ያጋጥሙናል፣ ተስፋ የሚያስቆርጡ በጣም በቃ ምን ይመጣል ከዚህ የበለጠ ምን አይነት ችግር ውስጥ ገባለሁ ብላችሁ ራሳችሁን ለማጥፋት ራሳችሁን ችግር ውስጥ ለማድረግ የምትፈልጉ እህቶች እንዳላችሁም አውቃለሁ። ግን አላህ ካላችሁበት ጭንቀትና ፈተና አላህ ያውጣችሁ እና እህቶቼ በአሁኑ ሰዓት ላይ አረቦች በጣም በጣም አምርረዋል። በተለይ ደግሞ እንደ ሀገር ነው እየተሳደቡ እንደ ሀገር ነው አሁን ስራ አትቅጠሩ ብለው እየመጡ ያሉት ማለት ነው። እና አንዱ ስህተት በሰራው ስህተት ሙሉ ኢትዮጵያውን ናቸው የምንሰደበው ማለት ነው። እባካችሁ ቤቶቼ፣ አረብ አገራት ላይ ያላቸው ቤቶቼ፣ አንዷ በሰራችው ስህተት የሁሉም ርዝቅ ስለሚቆረጥ እባካችሁ ከእንደዚህ አይነት ውሳኔዎች ተቆጠቡ ማለት ነው። እንደነገርኳችሁ አንዲት ኢትዮጵያዊ ሰራተኛ የመዳሟ ልጅ እንደገደለች እና እንዲሁም ደግሞ ለመዳሞቹ ማስጠንቀቂያ እየተናገሩ ነው ያሉት። ብዙ አረቦች እየወጡ እየተናገሩ ነው ያሉት፣ በተለይ ደግሞ ወንዶቹ ማለት ነው እና ሰራተኞቹን አትመኑ፣ ሰራተኞቹን ከነጭራሹ ልጆቻችሁን አትስጧቸው፣ የቤት አማና አትስጧቸው፣ ሌባ ናቸው፣ የሰው ህይወት ይቀጥፋሉ፣ ልጅ ይገላሉ እያሉ በቃ አንዷ ለምሳሌ አንዷ በሰራችው ስተት ሙሉ ኢትዮጵያዊያን ነው እየተሰደብን ያለ ነው። ሙሉ ኢትዮጵያዊያን ናቸው ገዳዮች ናቸው እየተባልን ያለ ነውና እህቶቼ ባካችሁ የፈለገ አይነት ችግር ቢያጋጥማችሁ፣ የፈለገ ፈተና ቢያጋጥማችሁ ከእንደዚህ አይነት ነገሮች ተቆጠቡ ማለት ነው። ከቻላችሁ ስብር አድርጋችሁ ስርታችሁ፣ ጊዜያችሁን ጨርሳችሁ ወደ አሁኑ ከዛ ቤት ለማውጣት ወደ አሁኑ ወደ ሀገር ለመሳፈር ሞክሩ። ካልሆነ ደግሞ አልፈልግም ወደ ሀገር ሸኘኝ ብላችሁ ነው እንጂ መነሳት ያለባችሁ አረቢቷ ነው ችግር ውስጥ ብታስገባችሁ ብትፈትናችሁ ብዙ አይነት ስቃይ መከራ ብታመጣባችሁ የሰውን ሕይወት ለማጥፋት አትሞክሩ ማለት ነው። ሰይጣን ነው የሚገፋፈው። እኛ ሳናስበው በንዴት ያልሆነ ውሳኔ የምንወስን ሰዎች አለን ማለት ነው። በተለይ ደግሞ ራሳቸውን ለማጥፋት የሚወስኑ ልጆች አሉ። እንዲሁም ደግሞ ከዚህ በላይ ምን ይመጣብኛል? እሱንም የእሷንም ልጇን ገድዬ አቃጥያት ራሴም ሕይወቴን አጠፋለሁ የሚሉ ልጆች ያልሆነ ውሳኔ ያልሆነ በጭንቀትና በሀሳብ ምክንያት ሰይጣን የሚወሰውሰን ነገር አለና እባካችሁ በምትችሉ ተቅም ቤተኛውም አይነት ሃይማኖታችሁ ዱዓ ለማድረግ ሞክሩ፣ ለመጸለይ ሞክሩ። ክርስቲያን የሆናችሁ በመጸለይ፣ ሙስሊም የሆናችሁ ዱዓ በማድረግ ሰላታችሁን በጊዜ በመስገድ ከፈጣሪያችሁ ጋር ተስፋ ሳትቆርጡ እሱን ምኞታችን እሱ ላይ አድርጋችሁ ለመስራት ሞክሩ ማለት ነው። ብዙዎቻችን እንፈተናለን አውቃለሁ። እንኳን በአረብ አይደለም በራሳችን በዘመዶቻችን በራሳችን በምንላቸው ሰዎች ብዙ ችግርና ፈተና ይደርስብናል እየታወቀ ነው። በተለይ ደግሞ የአረብ ሀገር ሴት ፈተናዋ ብዙ ነው። ሚፈትናት ብዙ ነው። የሚያሰቃያት ብዙ ነው። ዘመድ ብትሉ የራሴ ያለችው ያመነችው ይከዳታል። እንደገና ደግሞ የምትሰራበት ቤት ብዙ ፈተናዎች ይፈትናሉ። ያን ሁሉ እንኳን ሰርተው ተፈትነው እንኳን የሰሩትን ገንዘብ በቤተሰቦቻቸው የሚበሉ፣ በወንድሞቻቸው የሚበሉ፣ በሄቶቻቸው የሚበሉ፣ በእናት በአባታቸው የሚባሉ እህቶች አሉ። ከዚህ የተነሳ ደግሞ ቤተሰቦች የጨከኑብኝ አረቦች ውስጥ ቢበድሉኝ ምን ይመስላል ብለው በቃ ይህን ሁሉ ከዚህ ካዱንያ ፈተና ራሴን አጥፍቼ ቢገላገል ይሻለኛል ብለው የሚያስቡ እህቶች አሉ ማለት ነው። ወላሂ መገላገል አይደለም ራስን ማጥፋት ማለት የሰውን ሕይወት መቀማት ማለት ከዚህ ዱኒያ ላይ መገላገል አይደለም። እንደውም የባሰ ወንጀለኛ ሆናችሁ የሰውን ነፍስ በማጥፋት የራሳችን ሕይወት በማበላሸት እንዲሁም የበለጠ ወንጀለኛ ነው የምትሆኑት ማለት ነው እና አላከ እንደዚህ አይነት ፈተናና ስቃይ ይጠብቃችሁ። በአሁኑ ሰዓት ላይ ደግሞ ከመሬት ተነስተው ሰራተኛን እንደ ጠላት ነገር እያደረጉ ያሉት በተለይ ደግሞ የሰውየ ብዙ ጊዜ እከታተለዋለሁ፣ ብዙ ጊዜ አየዋለሁ፣ ብቻ ስለሰራተኛ መጥፎነት ነው የሚያወራው፣ ስለሰራተኛ ክፉነት፣ ስለ ሰራተኛ ጎጂ እንደሆንንና በዳዮች እንደሆንን የሰው ህይወት እንደምናጠፋ በተለይ ደግሞ እኛ ኢትዮጵያኖች ላይ በጣም ነው ያተወከረብን ማለት ነው። አስባችሁታል አንዲት ኢትዮጵያ እንዲያደረገች እነሱ ገዳይኖች ናቸው እያለ በሚዲያ ላይ እየወጣ ቪዲዮ በጣም ቫይራል ወጥቷል። ወደ በሚሊዮን ነው የታየው፣ ማለት ያ ሁሉ በሚሊዮን ያየው አረብ ሁላ እኛን ኢትዮጵያኖችን ገዳይ ናቸው ብሎ ነው የሚያስበን ማለት ነው። በዚህ ጊዜ ደግሞ ታውቃላችሁ፣ በዘረኝነቱ ምክንያት ይህ ሀገር ጎሳ ወይም ደግሞ ይህ ሀገር እንትን የካላይ ገዳዮች ናቸው እነዚህን አትቅጠሩ እየተባባሉ ራሱ ራስ በራሳቸው በዘረኝነቱ የተነሳ ይህን ነገር ስለሚያውቁ ሀታውን ሲያስገቡ ማለት ነው ብሄር እየጠይቁ ነው ያሉት። እና ኮመንት ላይ ራሱ አንድ ቀን ማለት ነው አንዲት ባረብኛ የእኛ ልጅ ናት፣ ኢትዮጵያዊ ናት። በአረብኛ ተናግራ እኛ ኢትዮጵያውኖች በጣም መልካሞች ነን፣ በጣም በተለይ ደግሞ ይህ ጎሳ በጣም ጥሩ ነው እያለች ጎሳ ስም እየጠቀሰች ስታወራ ነበረም። ማን ነው አንዱ አረብ ምን ብላ ብትጽፍላት ጥሩ ነው ይሄ ኦሮሞ ኦሮሞዎች እስካሁንም እየገደሉ ነው ወይስ አቆመዋል ብላ ጽሁፍ ላይ አቀየሁት ማለት ነው። በአረብኛ ነው የጻፈችው። ሌሎቹ ደግሞ ከእናንተ ከኢትዮጵያ ውስጥ እኮ የተኛው ብሄር ጥሩ ነው፣ የተኛው ብሄር በስራው ጥሩ ነው፣ የተኛው ብሄር ደግሞ የሰውን ህይወት ያጠፋል እና ንገሩኝ ብላ ኮመንት ላይ በአረብኛ ስትጽፍ ነበረ ማለት ነው። ይህን ሁሉ ደግሞ የሆነው በራሳችን ጥፋት ነው ራስ በራሳችን ለመጉዳት ብለን የምናደርጋቸው በጎሳ መለያየታችን እንዲሁም በዘር መለያየታችን ራሱ በጣም ችግር እያመጣብን ያለው ማለት ነው። አሁን ላይ አረቦች አንዳንድ አረቦች እኔ ከማውቀው በላይ ዘረኝነት፣ እነሱ የትኛው ጎሳ ችግር ውስጥ እንዳለ የትኛው ጎሳ ሁሉ ነገር ያውቃሉ ማለት ነው። ይሄ ደግሞ የሆነው እህቶች፣ በጣም ወላሂ፣ በጣም ታሳዝናላችሁ። ከራሳችን አልፈን ተርፈን አረቦች እንዲያውቁ እና አረቦች ራሱ እኛን በዘር እንዲለያዩን ይሄኛው ዘር መጥፎ ነው፣ ይሄኛው ዘር ጥሩ ነው እያሉ እንዲለያዩን ጭምር ነው እያደረግን ያለ ነው ማለት ነው። እና እህቶች የባካችሁ ከእንደዚህ አይነት ነገሮች ተቆጠቡ፣ ራሳቸውን ጠብቁ። እኛ ሰርተን ለመለወጥ እንደ ሀገር ነው ምን ሰዎች መጥፎም ስናደርግ እንደ ሀገር ነው የሚጠየፉን ማለት ነው። እና በአሁኑ ሰዓት ላይ ደግሞ አሁን አንድ ነገር ልንገራችሁ። ፊሊፒኒዎች አሁን ብዙ ጊዜ መዳሞቻቸውን ይገላሉ፣ ልጆች ይገላሉ። አንዷ ጨራሽ እኮ ሁለት ልጆቿን ገላ ለራሷ ኮሎሮክስ ጠጥታ ልትሞት በደረሰችበት ደርሳ በኋላ ላይ ዳነች ማለት ነው። ያንን ነገር ራሱ አሁን ከኛ የኛ ኢትዮጵያውኖች ናቸው መጥፎ ነገራችን የሚጋነነው ማለት ነው ሌላ አገር ዜጎች እኮ ብዙዎቹ ጥፋት አጥፍተዋል ብዙዎቹ ወንጀል ሰርተዋል ብዙ አሁን ወላሂ ፊሊፒኒ እንዲሁም ደግሞ እንዱኑሲያ የተለያዩ ሀገር ዜጎች ብዙ የአረብ ልጆችን ገለዋል ብዙ ማለት ነው ከዛም አልፎ ተርፎ ደግሞ መዳማቻቸውን የገደሉ አሉ አስባችሁታል መዳሞቻቸውን የገደሉ አሉ ማለት ነው የእነሱ ነገር ግን አይጋነንም ከነጭራሹ ማለት ነው ስማቸው ራሱ አይጠራም በአሁኑ ሰዓት ላይ ደግሞ ኢትዮጵያውኖች ገዳይ ናቸው ከዘራቸውም ገዳይ ናቸው እየተባል ያለ ነው ማለት ነው። እና የሌላ ሀገር ዜጎች ወንጀል እንኳን ቢሰሩ የእነሱ ወንጀል ተጋኖ አይታይም። የእኛ ኢትዮጵያውኖች ናቸው ተጋን ነው የሚታየው። እኛ በቃ ገዳይ በዳይ ወንጀለኛ እንደሆንን ብቻ ነው የሚያስቡት ማለት ነው። ይህ ደግሞ የሆነው ራስ በራሳችን በመጋጫታችን እንዲሁም ደግሞ ያልሆነው ነገር ሆነ ብለው ለመዳሞቻቸው እየተናገሩ ለመዳሞቻቸው በዘር እንዲለዩን በጎሳ እንዲለዩን እያደረጉ መጨረሻ ላይ ግን ይሄው ሲሞቶልን ቁጭ አለ ማለት ነው እና ቤተኛው ብሔር ባመጣ ጥሩ ስራ ትሰራለች፣ ቤተኛው ብሔር ባመጣ ታማኝ ትሆናለች፣ ቤተኛው ብሔር ባመጣ ችግር ውስጥ ታስገባኛለች እያሉ ኮመንት ላይ ራሱ እየተጠያየቁ ነው ያሉት ማለት ነው እና አላህ ይጠብቀን እ ብዙ ጊዜ ማለት ነው አንዳንድ ጊዜ እነዚህ ሲሰበሰቡ የየተኛው ብሄር ሰው ነች ሲሉ እኔ ኢትዮጵያዊ ነኝ እና በብሄር ሳይሆን በሀገሬ ነው የሚጠራው እያልኩ በጣም ነው የምቆጣቸው ማለት ነው እነዚህ አይነት ነገር ሁለተኛ እንዳጠይቁኝ ነው የምላቸው ማለት ነው እና በጣም ግራ ይገባኛል እንዴት አወቃቸው ይህን ነገር እና አንተን ሌሎቹ ሰራተኞች እኮ ይናገራሉ፣ አንቺ ግን እንደዛ አትናገሪም። ምን ችግር አለው ጎሳሽን ብትናገሪ? በምን ታውቂያለሽ አንቺ? እኔ በኢትዮጵያዊነቴ እንጂ በጎሳይ በምን ታውቂያለሽ እያልኩ ነው የምናገራት። እና አላህ ይጠብቀን። የምጠብቃችሁም ሰላማችሁ ይብዛልኝ። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ግን ላይክ ሼር አድርጎ ለቻናል የመዲሰውን ሰብር